ትላንት በበርካቶች ዘንድ መነጋገሪያ ስለነበረው ሰው ጋዜጠኛ ናፍቆት ዮሴፍ እንዲህ ስትል ሀሳቧን አስፍራለች። ለመሆኑ ይህ ሰው ማን ነው? መነጋገሪያ ሲሆነው እንዴት ነው? በጉዳዩ ላይ ይህ ዳንኤል ተገኝንም ምላሽ ይዘን ቀርበናል። አብራችሁን ቆዩ። ነገሩ እንዲህ ነው። የናፍቆት ዮሴፍ ጽሑፍ ሲጀምር አሁን ከጠዋቱ 12 ሰዓት ስነቃ ነው የተስፋ አብ ተሾመን ጽሁፍ ጽሑፍ ያየሁት። አናቴን በዱላ እንደተመታው ክው ብዬ ቀረው። አውሮራን ሳነብ ኢትዮ ኤርትራን ነገር ሆዴ ሆዴን ሲበላኝ የቄሳር አርንባ 99 በመቶ እውነተኛ ታሪክ የሆነ የኢትዮጵያ በተለይ የደርግ ዘመንን ከነክብሩ አፍረጥርጦ ያሳየው ሀብታሙ አለባቸው እነሱ ፋበባን ታላቁ ተቃርኖን በአጠቃላይ ስምንት ድንቅ መጽሐፎችን ያነበበ ሁሉም አንጀት የሚበላ ታሪክ ነው። በጠዋቱ ያየሁትና የሰማሁት አዋቂ አይከበር የተባለለት ነውር ጌጡ የሆንን አገር ሕዝቦች ሆንን። በቃ ከእንቅልፌ ስነቃ ሁለት ካስደነገጡ ነገሮች አንዱ ታላቁ ደራሲ ሀብታሙ አለባቸው ከኢቢኤስ ምሳ ሲቀበል የተነሳው ምስልና በቅርቡ በሞት ያጣነው የሁላችንም የሳቅ ምንጭ የነበረው የኮሜዲያን ወንድወሰን አውራሪስ ሚስትና ልጅ ከቀበሌ ቤት ተባረው ሜዳ ላይ የወደቁበት ዜና ነው። ለእነዚህ ጉዳዮች መፍትሄ መፈለግ የሁሉም ሰው ኃላፊነት ነው። ነግበኔ ብለን ለራሳችን ስንል ልንሰራ ይገባል። እንግዲህ ስለ ኢቢኤሱ ወይም ደግሞ ስለ ኢቢኤስ ቴሌቪዥን የምሳ ፕሮግራም ላይ ዳንኤል ተገኝን አናገርኩት ትላለች ጋዜጠኛ ናፍቆት ሴፍ። ያሰፈረችውን ጽሑፍ እንደሚከተለው ወደ እናንተ እናደርሷለን። የኢቢኤሱ የመዝናኛ ሆስት አርቲስት ወዳጄ ዳንኤል ተገኝ ደራሲ ሀብታሙ አለባቸውን በተመለከተ ደውሎልኝ ነበር። በተለይ የምሳን ብላ የኢቢኤስ ሀሳብ ደሃና ችግረኞች የሆኑ ሰዎችን ለመርዳት ታስቦ የሚዘጋጅ ሳይሆን ይህ ፕሮግራም በሚቀረጽበት አካባቢ የምናገኛቸውን ሰዎች ምሳ እንብላ፣ የዛሬ ምሳችሁን ኢቢኤስ ሸፍኗል በሚል ጥሩ ስሜትና ቤተሰባዊነት ለመፍጠር የሚሰራ ፕሮግራም ነው ብሏል። ምግቡ ደረጃውን ጠብቆ የሚዘጋጅ የሚታሸግ ሲሆን ወደ ሰዎች ከመሰራጨቱ በፊት በራሳቸው በጋዜጠኞቹ ተቀምሶ ይሁንታን የሚያገኝ በመሆኑ በድንገት እዛ አካባቢ ለሚገኙ የተለያየ የኑሮ ደረጃ ላይ ያሉ የሚሰጥ ነው። ደራሲውም በዚህ አጋጣሚ በቀረጻ ቦታ ላይ በመገኘቱ የተሰጠው እንጂ ችግረኛ ነው በሚል የተደረገ እንዳልሆነና በሶሻል ሚዲያ ከሁኔታው ጋር በማይጣጣም መልኩ የሚናፈሰው ነገር ከኢቢኤስ እሳቤ ውጪ በመሆኑ በአሉታዊ ነገር ባይታይ መልካም ነው በማለት አብራርቷል። ደራሲውንም ሊያናግረው ሞክሮ እንደነበረ ነው ዳንኤል ነገረን። የሆነ ሆኖ ደራሲው በሚወዱት ወዳጆቹ ጥበቃና እይታ ውስጥ ያለ በመሆኑ የሚያስጨንቅ አለመሆኑን እኔ ጥቂት ነገሮችን ስለ ደራሲ ሀብታም አለባቸው በሚል ያጋራኋችሁ መረጃ ገልጬላችሁ አትሸበሩ የሚል መልእክት አስተላለፍ ነበረ። ያለበት የጥሞና ሁኔታ ትልልቅ ደራሲያን የልህቀት ደረጃ ላይ ሲደርሱ የሚያሳዩት ባህሪ እንደሆነ ተስፋ በላይነህ አጫውቶ ነበረ የሚል ጽሁፍ አጋርታለች። ግን በርካቶች ምንድን ነው ኢቢኤስ ቴሌቪዥን ፕሮግራሙ ላይ ለተቸገሩ ወገኖች ምሳ ይለግሳል ይህን አዘጋጀው ነው ዳንኤል ተገኝ። ከካሜራ ጀርባም ይህንን ምግብ በፕላስቲክና ሁለት ሊትር ውሃ ይለግሳል። እንግዲህ የሀገሬው ለምኖ አዳሪ በድንገት ዳኒን በሚያገኘው ጊዜ በሚለግሰው ምግብ ፊቱ ይፈካል። ካሜራማኑም ዙም እያደረገ በሚገባ ያሳየናል። በሀገራችን ከሚገኙ መገናኛ ብዙሃን ማህበራዊ ኃላፊነቱን በሚገባ በመወጣት አቻ የሌለው ኢቢኤስ ቴሌቪዥን ለተቸገሩ ወገኖች የምግብ የገንዘብ ድጋፍ ማድረግ እየተለመደ ነው። በተለይ ቪዲዮን ቀርጾ ግን ባያሳይ ለተመልካች ባያሳይ መልካም ነው የሚሉ አሉ እና አንዳንዶች ከተቀበሉ በኋላ ፊታቸውን በነጠላ በፎጣ ሊደብቁ ሲሞክሩ ይታያል፣ በሕግም ያስጠይቃል የሚሉ ሀሳቦች መጥተዋል። ይህ ሀሳብ እንዲነሳ ያደረገው ደግሞ ኢቢኤስ ስለታላቁ ደራሲ ሀብታሙ አለባቸው ምሳ ሲሰጥ መታየቱ ነው። ኢቢኤስ ቴሌቪዥን በከተማ ውስጥ እየተዘዋወረ የተለያየ ሰዎች ምሳ እየሰጠ ነበር። ምሳ ከሰጣቸው ሰዎች መሀል ደግሞ አንዱ ታላቁ ደራሲ ሀብታሙ አለባቸው ነበረ። ምስሉ ቢበዛ አስር ሰከንድ ነው የሚታየው። ሀብታሙ ምንም አልተናገረም። የምሳ ስጦታውን ተቀብሎ ፈገግ ብሎ ሄደ። ይህ ልብ ሰባሪ ነገር ቢሆንም ኢቢኤስ ምሳ ሰጥቶ ደራሲውን በቪዲዮ ቀርጾ አየር ላይ የዋለው ነገር የታላቁን ደራሲ ሀብታሙን ፈቃድ ጠይቆ ይሆን የሚል ጥያቄ ተፈጥሯል በብዛት እንግዲህ ለደራሲው ምግብና ውሃ የሚሰጠው ከመሬት ተነስቶ ነው ወይስ ከደራሲው ፍቃድ አግኝቶ ነው የሚል ጥያቄ አንስቷል ብዙዎች። ለመሆኑ ኢቢኤስ ያለ ሰዎች ፍቃድ ውሃና ምግብ እየሰጠ ለአየር ማዋል ይችላል ወይ? ደራሲው ቸገረኝ ሳይል ደጅ ሳይጠናቸው በቆመበት መጥተው መሳሰጥተው መቅረጽ አለባቸው ወይ? በሀገራችን ስምንት መጽሐፍ የጻፈ ደራሲ ቀርቶ የቸገረው እንኳን ወዶና ፈቅዶ ካልሆነ በአደባባይ እርዳታ ለመቀበል የማይፈልግ ብዙ ሰው አለ። ኩራት ራቴ ብሎ ተጨራምቶ የሚቀመጥ ኢቢኤስ ልክ አላደረገም ባይነኝ የሚሉ በርካቶች ናቸው። የሰዎችን ግላዊነት ይጋፋል። ለመሆኑ ይሄ ደራሲ ማን ነው? ጥቂት ነገር ስለ ደራሲው ናፍቆት ዮሴፍ ካሰፈረችው ላይ፣ ደራሲ ሀብታም አለባቸው ተወልዶ ያደገው ጎንደር ነው። በ1983 የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ዓለም አቀፍ ግንኙነት ተማሪ ነበር። የደርግ መንግስት ወድቆ ኤርትራ ስትገነጠል በ1985 ዓ.ም የዩኒቨርሲቲ ተማሪዎች ተቃውሞና ቁጣ ሲነሳ ኤርትራ አትገነጠልም፣ ውሳኔው ልክ አይደለም የሚለውን ተቃውሞ ከመምራት ባለፈ ያንን ተቃውሞ በጽሁፍ አርቅቆ ጽሁፍ ያስነበበም ይህው ሰው ነው። ከዩኒቨርሲቲ እንደወጣ የባህር ዳር ከተማ አስተዳደር የማዘጋጃ ቤት ኃላፊ እስከ መሆን የሰራ ሰው ነው። የ97ቱ ምርጫ ላይ እንግዲህ አንዳንድ ነገሮች እንዳይሆኑ ሲል እሱም ለእስር ተዳርጎ ነበረ። ጥቂት እስር ቤት ቆይቶ ከወጣ በኋላ መቀሌ ዩኒቨርሲቲ የሲቪክስ መምህር ሆኖ ሲያገለግል ነበር። ከዛ ሁሉ ሂደት በኋላ የአዲስ ነገሩ ጋዜጠኛ የፒያሳው መሐሙድ ጋ ጠብቄ እንደራሲ፣ የሊትማን መጽሐፍ አሳታሚና አከፋፋይ ባለቤት መሐመድ ሰልማን እና ወዳጆቹ ተመካክረው እነ አውሮራን እነ ቄሳርን አውሮራን እነ የቄሳር እንባን የሱፍ አበባ መጽሐፎችንና የመጨረሻውን ታላቁ ተቃርኖ እዚያው መቀሌ እያለ ለንባብ ያበቃ መሆኑም ታውቋል። የዩኒቨርስቲው ስራም አቁሞ አዲስ አበባ ሲመጣ ስነ ጽሁፍ ላይ ብቻ ሲያተኩር፣ ታዲያ ይህ ጉዳይ ያሳሰባቸው ወዳጆቹ ሊትማን አሳታሚዎችና ሌሎችን መጽሐፍ የገቢ ምንጭ አይሆንም ትቸገራለ፣ ጎን ለጎን የሆነ ስራ መጀመር አለበት ቢሉትም ያው ደራሲ የደራሲ ነገር ሌሊት ሲጽፍ ያድሮ ቀን ይተኛል። ይህ ሁኔታ ለመስራት አልተመቻቸለትም ነበር። ከዚያ 2005 ላይ እስከ 2009 ፈረንሳይ ሌጋ ሲሆን ቤት ተከራይቶ ብቻውን ይኖር ነበር። ታላቁ ተቃርኖ መጽሐፍ ለሀብታሙ ማስተርፒስ ስራው እንደሆነ የገለጸልኝ ተስፋ ትላለች። ናፍቆት ዮሴፍ መቀሌ ዩኒቨርሲቲ እያስተማርም ብዙ የምርምር ስራዎች ያሉት ውጭ ሀገር የሚመላለስ ፌዴራሊዝም ላይ ብዙ የጻፈ አይነተኛ ሰው እንደሆነም ገልጿል። የሱፍ አበባ የተሰኘው መጽሐፍ ወደ ፊልም ለመቀየር እና አርቲስት ሰለሞን ቦጋለ ቀብድ ለሀብታሙ የከፈሉ ሲሆን ፕሮዳክሽኑ ከባድ በመሆኑ እስከዛሬ ያለቀ አይመስለኝም። ተስፋ በላይነህ አሁናዊ የሀብታሙ ሁኔታን በተመለከተ ጥያቄ ያነሳውለት፣ ተስፋ ሀብታሙ ብዙ ለጊዜር ህይወት የማይፈልግ በአሁኑ ወቅት የሚያሳስበው የሀገሩ ፖለቲካ ጉዳይ፣ ምን ፖሊሲ ቢወጣ አገሬ ትለወጣለች የሚለው እንጂ የራሱ ህይወት ላይ ትኩረት እንዳላደረገን የሰማሁት በአሁኑ ወቅት ከብቸኝነት አንጻር ክትትል የሚያስፈልገው እንደሆነ መጠነኛ አቋሚ ቤት ምሳራት አስታውሶ የሚሰጠውና ልብሱን አጥቦ የሚያቀርብላት ሰው ያስፈልገዋል። ከዛ በተረፈ ግን ወዳጆቹ ይህን ማድረግ አለብን መካከር የሚል ነገር ገልጾልኛል፣ ትላለች ናፍቆት ሴፍ።